አዎ ትዳራችን ላለማፍረስ ነው የሁሉ ነገር ዝም ያልኩት። አልጋ ላይ እንኳን እሷ ነች። ከትዳር በፊት እንዲህ የተቀደደች ሀያ የሌለው ወሬ ከማንም ወጣጤ ጋር እያወራች ስለ አልጋ እያወራች ሊያገባት ያሰባትን ወንድ ስለ ቢክራነት ሲጠይቃት ጊዜ የጉማሬ ድምፅ ታሰማለች። እንደነዚህ አይነት ሴቶች ማለት ነው።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 ኮሜን ስር በጨዋ ደንብ በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬ የምንነጋገርበት ርዕስ በአደባባይ ሀያ ያጡ እህቶቻችን የሚል ይሆናል። ይህን ቶፒክ የመረጥኩበት ዋነኛ ምክንያት ዛሬ ላይ በሚያሳዝን ሁኔታ ራሳቸው ለእስልምና ተቆርቋሪ አድርገው የሚያዩ ነገር ግን ጋጣ ወጥ የሆኑን ግለሰቦችን የምናጋልጥ ይሆናል። ወደ ትምህርታችን ከመሸጋገራችን በፊት የእስልምና አስተምሮትን ለመረዳት እንዲሁም መማር የምትፈልጉ ወንድምና እህቶች ከቃይዳ እስከ ሂብዝ እንዲሁም ከአቂዳ እስከ ፊቂ ሐዲስ ተርቢያ ጭምር የሚያስተምረው በኢትዮጵያ የመጀመሪያ የሆነው የኦንላይን ኮሌጅ የሆነው ኑር ኢንተርናሽናል ኢስላሚክ ኮሌጅ እናንተን ለማስተማር እነሆ ምዝገባ ላይ ይገኛል። ከስር በማስቀመጥላችሁ ሊንክ እንዲሁን ስልክ ቁጥር እየገባችሁ መመዝገብ ትችላላችሁ። ኑር ኢንተርናሽናል ኢስላሚክ ኮሌጅ የልቅናው መግቢያ በር ይላችኋል። ወደ ቶፒካችን ስንመለስ ወንድምና እህቶች፣ እነዚህ ልጆች ምን እንደሚሉ እንስማቸው። ትዳራችን ላለማፍረስ የሁሉ ነገር ዝም ያልኩት፣ አረ ሰው ሁሉ ምን አገባችሁ? ልክ ነው። አልጋ ላይ እንኳን እሷ ነች። ይህን እናክል እከራከርላለሁ ለምን አንተ ባሌ ነህ። አሳልፍ ያልሰጠህማ ገብተዋለ ይህን ያክል ነው። ግን ከዚህ በኋላ አንተ ሚዲያ ውስጥ መስመር ኦኬ አልኩኝ እ እሺ አልኩኝ። ግን ሚዲያ ላይ ወጥተ ሳታፍር ነጊ እኮ ልጆቻችን ያድጋሉ። በአላህ ልጆቻችን እኮ ያድጋሉ። ይህ ቪዲዮ አያዩትም? ይህ ቪዲዮ አይቀመጥም? ትዳር ፈልጋለሁ ብለህ የምትወጣው በሚዲያ እሺ ውስጥ መስመር ችግር የለውም አልኩኝ። ውስጥ መስመር ችግር የለውም እንደፈለክ ሆነ፣ በቃ እሺ። ይሄ አመለው እንዲያው ድግምት ተደግሞብህ ነው መተት ተመትቶብህ ነው የሆነ ነገርም አይቶት ነው። ባሌ እንደዚህ አልነበረም አልኩኛ አንተ ጭራሽ ሚዲያ ላይ ወጣ፣ ሚስት ፈልጉልኝ፣ ሚስት እፈልጋለሁ ተረከሷን የሚያምር እንደዚህ። አንተ በተረከሰ ነው። እንግዲህ እንደሰማችኋት በጣም ጋጠወጥ የሆነ ንግግር ነው እየተናገረች ያለችው። ምነወር የተባለውን ግለሰብ በጣም ታውቁታላችሁ። ከአስያ ጋር ያዙኝ ልቀቁኝ የሚል ግለሰብ ነበር። መስጂዶች ሲፈርሱ ከኔ በላይ ስለ እስልምና የሚያውቅ የለም ብሎ ወጣቶች ውጡ፣ ተደባደቡ ምናምን እያለ የእስልምና ተቆርቋሪ ለመሆን የሚ ሲጫወት ግለሰብ ነበረ። ዛሬ ላይ ግን በሚያሳዝን ሁኔታ እንዲህ አይነትን ተግባር በአደባባይ ከአንድ ከወጣት ሴት ጋር ሲፈጽሙ እያየን ነው። ወንአውዙ ቢላ ይህ ብቻ ቢሆን እኮ ጥሩ ነበር። ይህን ቪዲዮ ደግሞ ስሙት። አን እንደመሳሳልሽ ታውቂያለሽ። ኦ ኦ አህ ተነሱብህ፣ ተነሱብህ። ሰዎቹ ሲነሱብህ ነው እንደ እንደ እንደ እምትነግረኝ። መውደድህ እኮ እየሰጠህ አይደለም ማለት መውደድ ብቻ መስጠት ምንድን ነው ጎሎብሽ ያውቃል አድርጋል እየሺ ነገር አላደርግም። መስጠት ማለት ነው። ምን አልከኝ? ይሄ ቆሸሽብኝ አልከኝ። አይ ቆሸሽ ማለት እኮ አሁን ይሄ ሳይሽ አእምሮብሻል ራስሽን እዚህ አትጠብቂም ነበር ለበልሽ እንጂ የመስጠት መስጠት ችግር አለብኝ። አንተ እንዳላዋርድ ሰው እንዳጠራብ እንዳጠራብ አርፈህ ተቀመጠራብ። እዚህ ላይ ስቶፕ ስቶፕ። አይ እየተዋወቀን ማሪ፣ እየተዋወቀን ለምን አሁንም ፎሎ እኮ እያደረጉ ነው። ገና ለገና ገና በውስጥ ሊያወሩ የፎሎ ፎሎ እያደረጉ ነው። ማን ነው የሚያደርጉት? ምን ወርና ያው ፎሎ እያደረጉት እኮ ነው በውስጥ እንዲያወሩ ማለት ነው። ለምን የሚያወሩት? ያው አንቺ እዚህ ጋር አደባባይ መጥተሽ ሚስጥሩ ስለዘረገፍሽ ቤት ላይ መጨረስ ያለብሽን ነገር ሚዲያ ላይ አውጥተሽ ስለተናገርሽ ተናደውብሻል ሴቶቹን እውነቴን ነው የምነግርሽ፣ ይህን አይነት ነገር አደባባይ ላይ ከመጣት እስማ አወልሽ ማለት ነው አንተም እንዳልሄደብክ የሶስት መላጣ ልጅ ማለት ነው አንተንም እንዳልሄደብክ አንተ ሽማግሌን እንጂ እያጣላህ እሱ ምን ቂቤ እየቀባኝ ነው እንዴ ሀቢቤ ገበናይን እኮ ሚዲያ ላይ ነው ያወጣው እና ጓዳላይ ነው እንዴ እያወራ ያለው እኔ ስላንቺ ምትፈ ነገር ተናገራለህ ስላንቺ ምትፈ ዛሬ ማለት ነው አንከ

አንድ ሙስሊም ልትላበሳቸው የማይገቡ ማንነቶችን እቺ እህታችንን እያንጸባረቀች ነው እኔ በጣም ያሳዝነኝ እነዚህ ወጠጤ የሆኑ ግለሰቦችን ድራማ እናንተ ላይ እየሰሩ እያወቃችሁ ሆን ብላችሁ የምትከታተለው እንዲሁም ደግሞ እውነት የሚመስላችሁ ወንድምና እህቶች ምናችሁ ነው የሚያማችሁ ዛሬ ላይ ጋጣ ወጥን የሆነን ነገር እያደረገች ነገ ሊያገባትን የፈለጋትን ሴት ወንድ ልጅ መርጦ ስለ ቢክራነት ሲጠይቃት፣ ዶሮ ለምን አታርድም? ደም ካማረክ ትላለች። ኧረ እባክሽ እውነትሽ ነው። አንቺ እንደፈለግሽ እንዲህ ሀያ ያጣ ነገር እያደረግሽ ባይዘው፣ የሴት ልጅ ልቅናዋ ክብሯ ማለት ነው፣ ሀያዋ፣ ከዛ ቀጥሎ ክብረ ንጽህናዋን። ይህን ነገር አስረግጬ ነው መነግራችሁ። ሰው በተለያዩ አጋጣሚዎች እንዲህ አይነትን ነገር ሊያጣ ይችላል። ነገር ግን ባግራውንዱ የተበላሸ ሊሆን ይችላል። ባግራውንዱ የሚያስተካክለው ግን ዛሬ ላይ ባለው ስብና ላይ ተመርኩዤ ነው እነዛ ሴቶችን ልመርጥ የምችለው ዛሬ ላይ ጋጣ ወጥነትን እያስተማረች ሰዎች ወደ ዝሙት በሚስብ መልኩ ሚዲያ ላይ ወታ ያዙን ልቀቁኝ እያለች ስለ ቢክራነት ስትጠየቅ ግን የጉማሬ ፊት ታሳያለች። ምክንያቱም ደሞ ጨዋነት በሄደበት ሄዳ የማታቅ ስለሆነች በነፈሰበት ራሱ ማለት ነው። ከዛ ወይኔ ምነወር ምናባባሪ የምትሉ ሰዎች ደሞ ማለት ነው። ታድቡ እንዲህ አይነትን ፈሳድን እያስፋፉ ቢያንስ ቢያንስ አላሁ ሱብሓነሁ ወተዓላ ቁራን ላይ ወተአወኑ አለል ብሪ ወተቅዋ አላህን በመፍራት ላይ በመልካም ነገር ላይ ተባበሩ አላህን በማመጽ ላይ ወደ ፈሳድን በሚመራ ነገር ላይ በፍጹም እንዳትተባበሩ፣ በፍጹም መተጋገዝን የሚባል ነገር እንዳትፈጽሙ ይለናል። ማን ላቅ ያለው ጌታችን አላሁ ስብሐነሁ ወተዓላ ዛሬ ላይስ በአደባባይ እንዲህ ትናገራለች። ምን ከዚህ በላይ ስትረስ ውስጥ መግባት የለብኝም። መልካም ነገር ነው የምመኝልሽ ቢይ፣ የራሴን ህይወት ለመጀመር በአደባባይ የታችን አስያቢት ሚስት እየተፈለገልኝ ነው። እውነት ነው አንድ ማወቅ ያለብሽ ነገር እስከ አራት ማግባት እንደምችል እንዳትረሽ። ግን እኔ አንቺ ደኔ ማለት አንድ አራት ሚስት ነሽ ደኔ። ግን ባህሪሽን ማስተካከል አልቻልሽም። ሳታቂው ምን እንደነካሽ አላቅም። በጣም ብዙ ነገሮችሽ ተቀይሮብኛል። መግባባት አልቻልንም። ቤት ስገባ ሰላም የለኝም፣ ስወጣ ሰላም የለኝም። ቤቴ በቃ ኖርማል እስር ቤት ሆኖብኛል ቤቴ ምገባበት ሰዓት ሲደርስ በጣም ነው የሚጨንቅኝ። ስለዚህ እኔ እንደዚህ ሆኝ አንቺ የኔ መኖር የኔ ሰላም የምትፈልጊ ከሆነ እንዳገባ ተይኝ። ግን ሁሌም ልብ ውስጥ አለሽ። ምን ይሆነኛል? ቀጥልበት፣ ሂድበት፣ አልዩ፣ ቀጥል። ወላሂ ዛሬ ላይ እኮ ማለት ነው ወላሂ ብዬ የምናገረው ከአፊር ሴት ራሱ እኮ በዚህ ልክ ደፍራ ሚዲያ ላይ እንዲህ አይነት ወሬ አታወራም አብዛኛው ተመልከቶ ነው ጉድ ነው ከየት እንደሚመጡ ግራ ነው የሚገባል እንዲህ ከመልክ መልክ የሌላቸውን በቃ በመልካቸው ተስፋ የቆረጡ ሀያ የሌላቸው ጋጠወጦች ከየት ተሰብስበው እንደመጡ ግራ ነው የሚገባል መልክ ለሰው ልጆች መስፈርት ነው እያልኩ አይደለም لقد خلق الانسان في احسن تقويم ይለናል አላህ ሱብሐነሁ ወተዓላ የሰው ልጆች በአማራ ቁመና ላ ይፈጠርናቸው ማማር ብቻ እኮ አይደለም በኔ ኒ አደም ግን ማለት ነው ከእንስሳ በታች የሚሆንበት ጊዜ አለ። ወለቀድ ከረምና በኔ ኒ አደም እንዳለው የአዳም ልጆችን አከበርናቸው አላቅናቸው ያለው ጌታችን አላሁ ሱብሃነሁ ወተዓላ፣ እነዚያ የአዳም ልጆች ደግሞ ሙሽሪኮች ከእንስሳ በታች ነጃሳምናቸው ብለዋል ቁርአናችን። አላሁ ሱብሃነሁ ወተዓላ በግልጽ የሚናገረው ነገር ነው። እና እህቴ እንዲህ አይነትን ነገር ሰፖርት እያረጋችሁ ከዛ በኋላ ስለ ስልምና ደሞ መቶ አሲያ ጋር ያወራል። አያፈርም እኮ ዳዋን የሚያደርግን ሰው ማለት ነው ሃያ መላበስ አለበት። ጀስት እኮ ፈን የምታረጉበት ወቅት አለ፣ የምትቀላለዱበት ጊዜ አለ። ነገር ግን እንዲህ አይነት ምንድነው? ፐርፐዙ ምንድነው? ምንድነው ፐርፐዙ? እንዲደበቅልሽ እንዲህ ነገር አማረብሽ ሚዲያ ላይ ሲወጣ ምናምን ወይ የሆነ እኒ ሙዳቹ ራሱ ማለት ነው የሆነ ጋዝጋዝ የሚሸጥ የግሽጣ ራስ ሰው አስተሳሰብ ማለት ነው። ወናው ዝብል አይደብራችሁም? እንዲ እርድና አይደለም ኋላ ቀርነት ነው። እርድና ማለትማ የነቢዩ አለይሂ ሰላቱ ወሰላም ሱና ተከትሎ በተውሂድ በሱና ላይ የጸና እንዲሁም ደሞ ሰዎችን በመልካም የሚያዝ ከመጥፎ ነገር የሚከለክል አዛን እየተባለ እኮ ቢላህ አለይኩም ገዝት ላይ የሚቀመጥ ማህበረሰብ ነው ያለው ገስት ላይ ለአስተምር የሚል ማህበረሰብ እ አዛን እየተባለ የአዛንን ጥሪ ሳይመልስ እሱ ተቀምጦ ግን ታላ ታላ ከምትል ሴት ጋር ያቦካል። ስለምን ስንል ወደ ዝሙትን የሚመራ ነገር ማለት መልካም ነገር ቢሆን እራሱ እኮ መቀደም ያለበት ሰላት ነው አይደል? ዛሪስ እንደዛ የሚባል ነገር የለም። እንዲህ አይነትን ጋጣወጥነትን በአደባባይ ያስተምራል በአደባባይ በነገራችን ላይ የሚያሳዝነው እኮ ኢሜጅ ባይኖራቸው ለእስልምና ተቆርቋሪ ባይሆኑ ምናምን ችግር የለውም አሁን ይሄ ሮዚ ነው ምናምን የምትባል ልጅ አይታችኋታላ በአደባባይ ምን ነው የወደድከው እንትኔ ነው እንትኔ ነው ብላ እኔ እንኳ መናገር የሚሰቀጥጠኝ ነገር ተሰቀጥጣለች ምንድናት ሃይማኖታ ሲባል ሙስሊም ግን እሷ የእስልምና መገለጫ የሆነ ነገር ታንጸባርቃለች ወይ? በፍጹም አታንጸባርቅ። ነገር ግን እነዚህ የእስልምና መገለጫ የሆኑ ነገራቶችን እያንጸባረቁ ለእስልምና ተቆርቋሪ ነኝ እያሉ እንቶ ፈንቶ ሲያወሩ ደግሞ ስንመለከት በጣም ነው የሚያሳፍረው። እና ወንድምና እህቶች ከእንደነዚህ አይነት ጠማማ ሰዎችን ራሳችሁን አርቁ። አላህ ሀቅን በሀቅነቱ ያሳየን ሙሉ በሙሉ የምንቀበል ያድርገን። ባጤልን በባጤልነቱ ያሳየን